ደረግ ብታይ እንደ አባት ምንድን ነው የሚሰማ? አይቀፍም? ተስፋ አያስቆርጥም? ልጅ ላይ እንዲህ ሚደረግ፣ ሰው የዘራውን ነው የሚያጭደው። በሰፈራችሁት በራሱ ይሰፈርላችኋል፣ ለእያንዳንዳችን፣ ለእኔም ለእናንተም፣ ለሁላችንም? ሴቶቹ ደግሞ ማትጠነቀቁት ጉድ ማን እንደምትቀርቡ አታቁም፣ የት እንደምትሄዱ አታቁም። ሁሉም ጥሩ ያወራ ጥሩ ይመስላችኋል፣ መንፈሳዊ የሚመስል ሰው መንፈሳዊ ይመስላችኋል። በእይታ ነው የምታምኑት። ዛሬ እኮ ሩም ይዞ ሩም ውስጥ ካሜራ ደቅኖ ይዙሽ ይገባል። ፍቅረኛው ከሆነሽ እኮ አንቺ እኮ በቃ ያፈቅረኛ ሊሞትልኛል ብለሽ እየተዘጋጀሽ ያለሽ ሰው ሊገልሽ። ማንንም ሰው እንዳታምኑ። ማንም ሰው አይታመንም። የሰው ልጅ ሊታመን ይችላል። ስንት ታማኝ ይሆናሉ ብላችሁ የምታስቧቸው ሰዎች እምነታቸውን ቅርጥፍ አርገው በልተው ታገኟቸዋላችሁ። ከእግዚአብሔር ውጭ የሚታመን ማንም ሰው የለም። ነፍሴን አስይዤ ልነግራችሁ የሚችለው ሀቅ ይሄ ነው። ወደዳችሁም ጠላችሁ፣ ላይጥማችሁ ይችላል። ወይ ጓደኝ፣ ወይ ወንድሜ፣ ወይ እህቴ፣ ወይ እሷ እኮ ምትሉት ይኖራለውን በቃ በጣም አምናችሁ ልባችሁ ውስጥ የሰቀላችሁት፣ ከፈጣሪ ውጪ የሚታመን ማንም የለም። እኔም ብትጠይቁኝ አምኜ ጀርባ አንስቲ አዙረ የምትሰጠው ማን ነው ብባል ከጀርባዬ አይወጋኝም ብዬ እማምነው የፈጠረኝ ብቻ ከሃ እስከ ማንንም ላመን አልችም። ከምድር ላይ ግን እመን ብባል ቴንክዩ ንግሥቴ፣ እመን ብባል ከምድር ላይ በቃ አንድ ሰው ብቻ ማመን አለብህ። ነፍስህን እንደው ስጥ ቢባል ልሰጥ የምችለው እጁ ላይ ህልምህን ልታስቀምጥ ብችለው ብባል ለእናቴ ነው ልሰጥ የምችለው። በቃ የመጨረሻ አማራጭ ቢሰጠኝ እሱንም የማረገው በአንድ ምክንያት እናት ዘጠኝ ወር አርግዛ መከራዋን አይታ አመጣ ስለወለደች ተፈጥሮ ያስገድዳታል ብዬ ስለማምን፣ ትንሽ ጭላንጭል ኔቸር ሜቢ ኔቸር ፑሽ ሊያረጋት ይችላል። ከዛ ውጪ ሁሉም ቢልዳ ነው የሚስልላችሁ፣ ብታርፉ ይሻላችኋል። እኔ ከእናንተ በእውቀት በልጬ ምናምን አለም፣ እያልኳችሁ ያሉት ትደርሱበታላችሁ። አልሰማ ካላችሁም በህይወት መንገድ ውስጥ ትደርሱበት አታስታውሱኛላችሁ። ምላችሁ ነገር ሄሎ አይ አሌክስ እንደት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆይ ይሄን አሌክሲ ግልኮስ ያስ- ያስፈልገኛል አስቸኳይ ግልኮስ ያስፈልገኛል። ምን ተፈጠረ? ግልኮስ አምጡልኝ እስኪ ጋይስ፣ ነርሶች፣ እንዳትወድቅብን ደግሞ ፌንት እንዳታረግ። ሁኔታዋ ትንሽ አሳሳቢ ነው። ምን ተፈጠረ? አፍቃሪ ነበርኩኝ። አፈቅርሽ? አዎ አፈቅርኩኝ። ሀያ አስራ ስምንት ዓመት ያስቀመጥኩት ልቤን አንዱ መጥቶ በቲክቶክ ወሰደብኝ። ጎሽ የታባቱ አፍቅሬ። አሁን ቲክቶክ ላይ ያላፈቀረ ማንም የለም። እኔ ነኝ የቀረውት። እኔም ጂኒ ስለሆንኩ ነው። ጥሩ ጥሩ ሰዎችን ነው ፍቅር የሚይዘው። ለዛ ነው አሊዝ ያለኝ እንጂ ሊይዘኝ ይችላል፣ አይታወቅም እንዴት ነው ልክፍቱ የጀመረው? እስቲ ንገሪ አጀማመሩ አጀማመሩ። ልጁ ብዙ ጊዜ ነው የምከታተልሽ ቲክቶክ ላይ ምናምን አለኝ ማለት ነው። ቲክቶክ ላይ የመጀመሪያዋን ክሊክ ንገሪኝ እስኪ። ቲክቶክ ላይ የመጀመሪያ ክሊክ አድርጎ የጻፈልሽ ምንድን ነው? እሱ ነው ሀይ ምናምን አለኝ በውስጥ ሰሙት። ይፈልግሽ አለው መልሽ ብሎ በውስጥ ይጻፈልኝ። እሺ ከዛ ዝም አልኩኝ። ከዛም ደግሞ በሳምንቴ መልሼ መለስኩለት። በሰላም ስለው አዎ በሰላም ነው ቁጥርሽ ላኪልኝ ሲለኝ፣ አይ አልልክም አልኩኝ። ያን ቀይ መብራት እና ብራዚ ጋውልሽ። አሁን አንቺ እፈልግሻለሁ ብሎ ፈልሽ፣ ሳምንት ቆይተሽ ምን ተገኝቶ ነው በሰላም ብለሽ የጻፍሽለት? ከሳምንት በኋላ ከንክኖች ነው? አይ ኖ ደጋግሞ ደጋግሞ ጽፏል። በአላ መልሽላ ፈልጌሽ ነው ምናምን ሲ ላይ በአድላ ሲ ላይ ደግሞ ይሄ ልጅ ቤተሰብም ሊሆን ይችላል የሚያውቀኝ ሰው ሊሆን ይችላል የሰፈር ልጅ ሊሆን ይችላል ብዬ ኦኬ መለስኩለት። እሺ ምናምን ስለው ቁጥርሽን ሴት አይ ያንተን ላክ ብዬ እሱን ቁጥር እራሱ ላኩትና እኔ ሀያ ልኩት ዋሳብ ላይ እሺ። ከዛ ዋሳብ ላይ ሀያ ልኩት ፕሮፋይል አድርጎ ነበር ፎቶ። ከዛ ሳየው ልቤ ድንግጣላ ፎቶን ስታየው አው ማለት ቲክቶክ ላይ ምናምን አይፖስትም። ዋትሳፕ ላይ ሳየው ፎቶ ከዛ ያንተ ፎቶ ነው ስለው፣ አው ራሴ ነኝ አለኝ። ከዛ ይ በቪዲዮ ቸክ ላድርግህ አልኩት። በጣም ልቤ ደንግጦ ስለነበር ስለወደድኩት፣ ከዛ በኢሞ እናውራ እና በቪዲዮ ማየት እፈልጋለሁ። በቪዲዮም ሳየው እንደውም ከፕሮፋይሉ የበለጠ ከዛ 18 ዓመት ያስቀመጥኳት ልቤን ውስድ አደረጋት። በቃ በቪዲዮ ባየሽው ቅጽፈት አፈቀርሽው? አሁ እና ፈቀርኩት ወደድኩት። በቃ ከዛም በኋላ በቃ አወራውት ጓደኛ እንድ ያለው ነገረኝ እኔ ደግሞ የለም እስካሁን ምንም የለም። እሱ ግን ከአሁን የሆነች ጓደኛ ነበረችው ክዳው ነው ከዛ ችግር የለውም ያለፈ ህይወት ምናምን ምናምን ተባባልን። ጀለሴ አወራን ምናምን። ከዛ የሆነ ሰዓት ላይ ምን አደረገኝ? ስልኬን ጠልፎታል። በቃ መጥለፍ መጥለፍ ማለት ኢሞዬንም ዋሳቤንም ጠልፎታል። እንዴት ነው የጠለፈው? ማድሬ እንዴት እንደጠለፈው አላቅም። ከዛ እያወር ማለት መጀመሪያ ነግሬዋለሁ። እኔ ማለት ባለዳር አይደለሁም እኔ ባለዳር አይደለሁም እንጂ ማለት አወራለሁ፣ እንደምጀናጀን ነግሬዋለሁ። መጀመሪያ ማለት አወራለሁ፣ ማለት ግን የራስ የሚለው ምናምን ህይወት የለኝም፣ ግን እጀናጀናለሁ። ማለት እሺ ብየስል ነግር ሊው ነበር ከዛም በላ አሁን ብሎክ ብሎኝ ወጣ። ማለት ኑ ስልክሽን ጠልፍ ማለት ጸባው ትንሽ ተቀያየር። ምን ሆነ የልጅ ምናምን አልኩኝ። ከዛ የሆነ ሳብት ኢማውን ደለተ ምናምን ከዛ ዋሳብ ላይ ምናምን ብሎክ አድርጎኝ ወጣ። ያው ግን ጠንትን ስልክሽ ስለጠለፍኩት ሁሉንም ነገር አውቅ ያለው ምናምን ብሎኝ ማለት ነው። እሺ ከዚያም በኋላ ቲክቶክ ላይ በውስጥም ብጽፍለትም አይመልስም። ዋሳብ ላይ ደግሞ ኦንላይን እንዳይታይ አድርጎ ይገባ ሊወጣ ስጽፍለት አድርግለት አይመልስም። እኔ ደግሞ ምን እንዳርኩት አላወቁም። ማለት ኢሞሽን ብቻ ነው ጠለፈው፣ ወይስ ሌላም ቴሌግራም ሽን ጠልፈዋል፣ ኖ እኔ ማድሪ ግን፣ ያኔ እኔ ደግሞ በራሴ እንደምጀናጀን ስለማቅ ማለት እንደዛ ማለት እሱ ስልክሽ ሲጠልፍ ነው ሲለኝ፣ እኔ ደግሞ ያው እጀነጀናለሁ ስለማወራ ማለት ኢሞውን ይጥለፈው ቴሌግራሙን፣ የትኛውን ይጥለፈው ብቻ አላቅም። ግን ያኔ እንደ በቃ ስልክሽ ትጠልፌዋለሁ ስለዚህ ምናምን ብሎ እንደተቀየመ ምናምን ብቻ ነው የነገረኝ፣ ግን ግልጽ አድርጎ አልነገረኝም። በዛው ጠፋ። እሺ፣ ምን ያህል አሁን ይሄ ሁሉ የተፈጠረው በምን ያህል ጊዜ ውስጥ ነው? ሶስት ወር ሆኗል። አሁን በሶስት ወር ውስጥ ተፋቅራችሁ፣ ተዋዳችሁ፣ ተጀናጅናችሁ ቀብሬ ላይ አትቆመም፣ ቀብሬ ላይ አልቆመም፣ ተበራሩችሁ፣ ወገብዛላ ተባበላችሁ፣ በብሎክ ሰይፍ በሶስት ወር ውስጥ ይሄ ሁሉ እኔ ጋይስ ማለት እኔ አሁን ግራግብት እያለኝ ነው። ሰው እንዴት ነው አመታት ግን ለመኖር የሚያቅደው ተጋብቶ ምናምን በሶስት ወር ይሄ ሁሉ ነገር ተከናውነው በዚች በሶስት ወር ውስጥ አንቺ አሁን ምን እየተሰማሽ ነው በዚህ ሰዓት? እና አሁን ምን ይሁን ነው ጥያቄ ነው። አዎ ማለት አሁን የሆነ ሰው ማለት ዝም ብሎ ሲወጣ ጥያቄ ይሆንብካል ማለት፣ ወይም ምክንያቱ ምናምን ሳይናገር እኮ አሁን አንቺ ኢሞሽን ለመጥለፍ እርግጠኛ ነሽ አንቺ አይደለሁም እርግጠኛ አይደለውም። ግን ያው ማለት ስልክሽ ጠልፌዋለሁ ስላለኝ እኔም ድሞ ስለማወራ ዝም ብዬ ስለምጽፍ ተተጻፈኝኝ ይመልሳለሁ እንደዛ ነገር ስላለ እኔ ጋ ያ ነገር እንትን አለብኝ። አሁን እንገርሽ አንቸውም። በሶስቱ ውስጥ ቪዲዮ ኮል ታወሩ ነበር? አይ ቪዲዮ አናወራም። ግን ያው አየሁት ዛን ቀን ፕሮፋይል ላይ ያለውን ፎቶውን ጨፍ ለማድረግ እንጂ ቪዲዮ ምናምን አናወራም። ለምን ጉዳይ ነበረ የፈለገሽ? ማለት ለትዳር ነው የሚፈልገኝ እንዴ? ቆይ ቆይ ቆይ፣ ወዴት ወዴት ነው? ቲክቶክ ላይ ሰሙት ይፈልግሻል ብሎ ጻፈልኝ ሊያልሽ። መጀመሪያ እሱን ጉዳይ የፈለግኩ ለምንድን ነው የፈለገሽ? ከዛ አወራሹ ስታወዩ ለምን ፈልጊሽ ነው አለ ለትዳር አዎ እኔ ብዙ ጊዜ ነው የተከታተልኩ። ዛን ሰዓት አንቺ በማይሰጥ እኔ ቆይ። በጣም ቲክቶክ ላይ መጥቶ ወይዬ እንደት ነሽ ምናምን ያላችሁ በሙሉ ህይወት ነው የሚመስላችሁ። አልገባኝ። ቲክቶክ ላይ ያለ ጭንብል ያደረገ ብቻ ነው ይኸውላችሁ። በቲክቶክ እኔ አንድ ነገር ልንገራችሁ። ትንሽ ወንዶች አሁን ትንሽ ሰናፍጭ ምናምን በሚጥሚጣ ምናምን ጣልጣል ያለ ነገር ነው ማወራው። ሲስተም ለብለብ ሊያረጋችሁ ይችላል። እንደ ግረሳት ሪል ወንድ ቲክቶክ ላይ ሴት ልጅ ያላያትን ማያቃትን፣ ያልጨበጣትን ሊያገኛት ሊያወራት ያልቻላትን በአካል ፊዚካል ማያቃትን ሴት አይመሰጥም፣ አንመሰጥም። እንዴት ነው ነገሩ ጎበዝ? ወንዶች አንመሰጥም። በቃ እንዴት ነው የምታስቡት? እኔ ግልጹ ነው እየነገርኳችሁ ነው። እኔ አልመሰጥም። እኔ ባላየዋት ሴት የት እንደምትኖር ማላቅ ፊዚካሊ ያላገኘኋት ያልጨበጥኳት፣ ስራዋንም አላቅ። ከሰዎች ጋር ልግባባ እችላለሁ፣ ሶሻል ላይፍ ሊኖረኝ ይችላል፣ ልዝቅ እችላለሁ። ከዛ ባለፈ ግን ተመሰጨ ያፈቀርኩሽ ናት እንዴ? ድምፅሽ ስርቅርቅታ የሆነ በጆሬ እየመጣ ለሊትም ስል አልገኝም። ለምን ከማን ምንም ስለማልፈልግ ገብቶሻ። ሊገፍሽ የፈለገ ወንድ ግን የምትፖስችው ምናልባት አንቺ ፎቶሽን እንኳ ፖስተሽ ማታቂ ቢሆን ቲክቶክ ላይ አፖሳሰትሽ ግን ይለያል። የሆነ ፊልሞችን ምናምን እያቀናበርሽ ነው የምትፖስችው፣ እና የምትፖስችበት አፖሳሰዱ ይሄ ቃናው በጣም ነው የተመቸኝ ምናም ብሎ ሊተዋወቅሽ ይችላል። አንቺ በቃ አውቆሽ ልቡ ልቅ ብሏል። አይሆንም ሪል ወንድ ስራ አለው። ክብራ ሴቶች አዳምጡኝ፣ ትክክለኛ ወንድ አሳደሽ አታገኘው የራሱ ላይፍ ላይ የተጠመደ ነው፣ ቢዚ ነው። ሴቶችን በማሳደድ አይጠመድም። ሀይ ሲል አይውልም። ሀይ ብትዪው ራሱ አይመልስልሽም። ለምን ጊዜ የለውማ፣ ብዙ ጉዳዮች አሉበት። ሀይ ካለሽ በቃ ስራ የለውም ማለት ነው። ያሰው እማላውቃትን ሴት ሀይልላት ልላት አልችልም። ምንፍ ጉዳይ ያለኝ ብዬ ሀይላት። እዚህ ቲክቶክ ላይ አንድ ሰባት መቶ ሰዎች አላችሁ፣ እሽ እንጮታለን፣ እዚህ ጋር እንስቃለን፣ ምናምን ምናምን። በውስጥ መስመር መጥቼ ሀይልላችሁ ላችሁ የምችልበት ምን ሪዝን አለኝ? ምን ምግባባቸው ሰዎች ሶሻል ላይፍ ላይ በጣም የምንግባባቸውን ሰዎች ላወራቸው ይችላሉ፣ እንጂ አሁን አንቺ እዚህ ኮመንት ጠርሺ ከታች ይጸፋች አንዳንቹ መርጪ ፎቶ አንዲት ነው የሚያምረው። ሀይ ካልኩሽ ቆዳሽን ልገፍልሽ ነው ማለት ነው። ጉዳይ ሌላ ጉዳይ የለኝም። ስለዚህ አንቺ ቲክቶክ ላይ መቶ ሀይ ብሎሽ እነሰሙት ይፈልግሻል አለሽ፣ ሄድሽ ተጀናጀሽ፣ ዋትሳፕ ላይ በቪዲዮ ኮል ምናምን አወራሽ፣ ከዛ ሰውየው ጠፋ። በቃ አላማ ስለሌለው ነው። የሚፈልገውን ስላላኝ አይቶ ኒኮ። በጣም ዘንድሮ ማደንዘዣ እኮ ተቸገርን፣ እየቀደድን የምትነቁት ጉድ አለ። አሁን ቀደን የቀዱ ጥገናውን እየሰራን አንቺን ትነቂያለሽ። ነርሶች፣ ሀያ ውጋት፣ ሀያ ማደንዘዣ በአንዴ እንዴት ያለ ነገር ነው። እሱ ፍላጎቱ ሌላ ነው። ገብቶሻል። አንቺን ወዶሽ አይደለም የመጣው ወዶች አይደለም። ቲክቶክ ላይ አንቺን አፍቅሮ ሊመጣ የሚችል ማንም ሰው የለም። በፍቅር ጉዳይ ነው እያልኩሽ ያለሁት። ሰዎች በስራ ጉዳይ ሊገናኙ ይችላሉ፣ በተለያየ ጉዳይ። በፍቅር ጉዳይ ሴቶች፣ እኔ ላረጋግጥላችሁ የትኛውም ወንድ ቲክቶክ ላይ አፍቅሯችሁ አይመጣም፣ ፌስቡክ ላይ አፍቅሯችሁ አይመጣም። እኛ ወንዶች በፍቅር ለመያዝ ትንሽ ጠንከር ያለ ነገር እንፈልጋለን። ትክክለኛውን ፍቅር ነው እያልኳቸው ያለሁት። መግባባት ውስጥ መቀራረብ ውስጥ ያ ፍቅር የሚመጣው አይቼሽ ፀጉርሽ አምረዋል በጣም ነው የሚያምረው የኔ እናት አውሪም ብሎ ከመጣ ሊገልሽ። ስለዚህ አርፈሽ ቁጭ በይ፣ ስራሽን ስሪ። የትም ሀገር ኑሪ ሰው ሀገር ነው ያለሽም። የመጣችሁበትን ለምን እንደምትረሱት አይገባኝም። የመጣችሁበትን ለምን ሲንግልነት ለምን ትፈራላችሁ እንዴ? ማይሆን ግንኙነት ውስጥ ከመግባት እኮ መቋሰል እኮ ነው። አሁን አንቺ ከዚህ ሰውዬ ጋር ብትቀጢ በሽታ ነው የሚሆንብሽ። ስለሱ ስለ እሱ አታውቂ። ስለራሱ የነገረች ነገር የለም። አንዳንዶቹ የራሳቸውን ፎቶ እንኳን ፕሮፋይል አድርገው አይደለም የሚተዋወቃችሁ። የሚያሳዝነው ነገር በተለይ ፌስቡክ ላይ የፌስቡኮቹ ይለያሉ። በሌላ ሰው ፎቶ ነው ፕሮፋይል አርጎ መጥቶ የሚጀነጅሟችሁ። ማስተዋል። ስለዚህ እንዳትጃጃይ ከዛሬ በኋላ። ድጋሚ ደግሞ ይመጣል። ድጋሚ እየመጣ ደግሞ ሰላምሽን ይነሰዋል። ስትር በላይ ስራሽን ስሪ፣ አትጃጃይ ተግባባ። አሁ ግን ማለት አሁን እሱ እንዴት ነው እምታየው? የስራ መስራት ራሱ አልችልም። በፊት እኔ እንደዚህ አይነት ስሜት ተሰምቶኝ አያቅም። አሁን ግን በቃ እሱ ካላወራኝ። ሀይስኩል እያለን ፍቅር ሲነድፈን እንደዚህ ነበረ። የሃይስኩል ፍቅር ሀይስኩል ላይ ፍቅር ይዞኝ ያውቃል። ሻወር መተለዋት አለች። ቁርስ ምናምን ማታስበለው ጠዋት ጠዋት ቁርስ ቀርቦል ሻይ በዳቦ ነበር ያ ተማሪ እያለናል ሻይ በዳቦ ቀርቦል። ሻይ በዳቦን በፊት ተሻምተ ምናምን አጣጥም ነው የምበለው። ያስጠላል በ ግን በ እሷን ነው ምታስበው። ሆነ እንደ ህንድ ፊልም ምናምን በፊት የህንድ ፖስተር ምናምን እንትን እንል ነበር የእነ ሻሩክን ምናምን የዘጠናዎቹ ላይ ያላችሁ የነበራችሁ ሰው በህንድ ፖስተር እንትን አዘጋጅተን ደብተር ምናምን ለጥፈን ይነቃጆልን

አሁን አንቺ ምንድን ነው ማድረግ ያለብሽ? መጀመሪያ እሱን የሚያስታውሱሽን ነገሮች አጥፊ። ከስልክሽ ላይ ፎቶውን፣ ስልክ ቁጥሩን፣ ያወራችሁትን ምናምን አጥፊ። ቃል በቃል ነው ምነግርሽ። ማታረጊው ከሆነ መዳን የሚባል ነገር የለም። ባየሽ ቁጥር እንደገና እንደ አዲስ ነው። ሌላ ነገር ውስጥ እየገባሽ ምትመጪው። አጽጂው፣ ሁሉ ነገር ካጠፋሽ በኋላ ቢዚ ሁኝ፣ ራስሽን ስራ ላይ አድርጊ፣ ከጓደኞች ጋር ሁኝ። ብቻሽን የምትሆኝበትን አጋጣሚዎች ሁሉ አጥፊ፣ ምክንያቱም ጭንቅላታችን ብቻችንን ስንሆን ነው የሚያወራው። ከሌና ውሪ ምን እየሰራ ነው? ሄደች ፕሮፋይሉ ያለች ኮ ያምርብ ምን ሆኑ ይጠፋ ኒኮ ሌላ ሴት ጋር ይልሻል። ጭንቅላታችን ያወራል። ባይዜ እዚህ ውስጥ ሌላ ጂኒ አለ፣ ሌላ አሌክስ፣ የአሌክስ ጂኒ መንፈዛ። እሱን ዝም በል ብለሽ ዝም ካላስባል ሽው ያሳብድሻል እንዲያወራ አትፍቀጅ ለጭንቅላትሽ። ብቻሽን ቁጭ አትበይ። ለምሳሌ ብቻሽን አትሁኝ፣ ስራ ስሪበት፣ ከሰው ጋር ሁኝ፣ የሆነ አክሽን ውስጥ ሁኝ። እዛ ነገር ውስጥ ስትሆኝ ቀን ቀን ሲተካ አዲስ ልማድ እየለመድሽ ነው የምትመጪው፣ እየረሳሹ ትመጫለሽ። ይሄ በጣም የሰሞንኛ የአንድ ወር የሁለት ወር ታሪክ ስለሆነ የሶስትና የአስር ዓመትና የሃያ ዓመት ታሪክም ኖሮት ረስቶ ይኖራል። እንኳን የሶስት ወር ጉዳይ ተግባባ ራሱ ሀሳቡ ሁላ ጠፋው ማጥፋት አልቻልኩም ተረጋጊ ቀስ እያለ የሚጠፋው በአንድ አይደለም በአንድ አይደለም አፈቀራችሁት በአንድ ቀንም አይጠፋም አሁን ያልኩሽ ሰርኩሌሽን ውስጥ ግቢ ሽክርክሪት ውስጥ እድሜሽ ስንት ነው እኔ ሌላ ሰው ከሱ ውጭ ራሱ አፍቅሪ የምኖር አይመስለኝም እኔ እኮ እስከ ዛሬ አፍቅሪ ማለት አቅም ነበር እድሜሽ ስንት ነው አሁን አስራ ስምንት እድሜሽን ብትነግሪን በአንድ ኮማ፣ በአንድ መርፌ ኮማ ውስጥ የምናስተኛሽን። አስራ ስምንት ሆነሽ ነው? እንዴት ታዲያ እኔ እኮ መከራ ገባሁ። እኔ እኮ ሀያ አምስት አመቷ ምናምን መስሎኛል። አስራ ስምንትማ ኮምሽ እኔ እናት እድሜሽ ነው። አሁን ፋይሬጅ በዚህ ጊዜ ማንን እንሰማለን? አሁን አንቺ ማንን የምትሰሚበት አትሰሚም። አሁን መርፌውም አንቺ ላይ አይሰራም። ቀጥታ ወቅታችሁ ኮማ ክፍል ትተኛለሽ ሀያ ሁለት ማን እስኪሆንሽ እስኪሆንሽ ድረስ ሶስት አራት ዓመት ኮማ ክፍል ትተኛ። ይኸውልሽ በዚህ እድሜሽ ሻ ትጃጃይ አስራ ስምንት ዓመት ስለሆንሽ ፋይሬጅ ላይ ነሽ። አሁን እምቡር እምቡር የሚልበት ጊዜ ነው። እድሜሽ ኝ አስራ ዘጠኝ ሀያ ስትገቢ ዞር ብለሽ ስታዩ ትስቅ ያለሽ እንደ ይሄን ለታሪክ ከተቀመጠ የቪዲዮ ቪዲዮ ሪከርድ ተደርጎ ምንኝ ነው እንዲያወራውት ነው የምትዩ። ስለዚህ አርፈሽ ተሰብስበሽ ስራሽን ስሪ። ተግባባን? አሌክስ ለእሱ ብዬ እንደሆኑ አሁን ቃማ ላሰራ በራሴ ሰዎች ሶች ጋር ሁሉ ተነጋግሬ ምናምን እሱ ዱባይ ሊመጣ ነበር፣ ሳውዲ ነበር የሚኖረው። ከዛ እኔ ራሱ አሁን ቃማ ሰርች ምናምን በራሴ ሰዎች ጋር ራሱ ካንሴሽን ሁሉ ጠይቄ በቃ ዝግጁኛል፣ እሱ ዱባይ ሊመጣ ማለት ነው። አንቺ አሁን 18 ዓመትሽ ነው አይደል? አርፈሻ አትማሪም? ስደት ላይ ለምን መጣሽ? በ15 ዓመቴ ነው የመጣሁት ዱባይ ኮ ጋይስ በሽታው ወረርሽኙ እየተስፋፋ ያለው ሕፃናቱ ላይ ነው። እየገባኛል ትምህርት ቤት በካሪኩለም መልክ እየተሰጠ ነው።